ሸርሊ እድለኛ ስለሆኑ ህዳሴም ስለሚሰራ ህዳሴ አካባቢ የሚታሰቡ በርካታ ጉዳዮች ስላሉ ህዳሴን ጨምሮ ታሪካችንን የምናሳይበት ሙዚየም በዚህ መጽሐፍ ሽያጭ እንዲገነቡ፣ ራሱ የህዳሴ ታሪክም በሙዚየም መልክ መገለጽ ያለበት ስለሆነ ከዚህ በሚገኝ ገቢ ሙዚየም በማሰራት ኢትዮጵያውያን መጥተው የሀብታቸውን ክፋይ ማየት እንዲችሉ እንዲያደርጉ ከአደራ ጭምር የቤኒሻንጉል ጉሙዝ ክልል ሙዚየም ዘመናዊ ሙዚየም ግንባታ ነው። እንደምታዩት ሶስት ወለል አለው። ጂፕላስሪ ነው። በመደመር ትውልድ መጽሐፍ ሽያጭ ነው እየተገነባ ያለው በገቢው ውለታው እንግዲህ ይሄ የመጀመሪያ ውሉ ከዋጋ ማስተካከያና ከሌሎች ነገሮች ውጭ 247 ሚሊዮን ብር ነው። የመጀመሪያ ውለታችን ስራው ከተጀመረ ኦልሞስት አንድ አመት ነው። አሁን የውላችን ሁኔታ ኮንትራት 548 የስራ ቀናት ነው። እኛ ግን ከዛ በፊት ስራውን አጠናቀን ለማስረከብ ያው በምታዩት ሁኔታ እንግዲህ እየሞከርን እንገኛለን። በውስጡ እንግዲህ ሙዚየም እንደመሆኑ መጠን በውስጡ ዘመናዊ ሙዚየም ነው እንዳልኳችሁ፣ ግንባታውና ኢትኖግራፊክ ሴክሽኖች አሉት። ውድ ቅርሶች የምናስቀምጥበት ቴምፖራሪ ኤግዚቢሽን ክፍንትኖች አሉት። ከጀርባ እንዲሁም ደግሞ ካፍቴሪያ፣ አምፊቲያትሮች አሉት። እንዲሁም ደግሞ አምስቱን ብሔረሰብ የሚገልጽ ባህላዊ የቤት አሰራር ግንባታ ከጀርባ በኩል ስንሄድ ታዩታላችሁ፣ እያካተተ ነው። ይሄ ዋና ሙዚየም ግንባታ በውስጡ የሚይዛቸው ነገሮች የጥናትና ምርምር ማዕከል አለው። ላይብረሪ አለው። እንዲሁም የተለያዩ ለቢሮ አገልግሎት የሚውሉ ኦፊሶች ይኖሩታል። ከዚሁ ፐርፐዝ አገልግሎቱ ጋር አብረው የሚሄዱ ቢሮዎችን ያካተተ ህንፃ ነው። እንዲሁም ደግሞ ዘመናዊ ስማርት ዲጂታል ሚቲንግ ሆሎችን ያካትታል ማለት ነው። ቤኒሻንጉል ክልል እየተሰሩ ከሚገኙ በጣም ትላልቅና ተስፋ ሰጪ ፕሮጀክቶች አንዱ በመደመር ትውልድ መጽሐፍ ሽያጭ ክቡር ጠቅላይ ሚኒስትራችን እና የፓርቲያችን ፕሬዚዳንት በክልሉ የሙዚየም እና የባህል ማዕከል የሚሆን ለጥናትና ምርምር የሚሆን ማዕከል እንዲገነባ በሰጡት አቅጣጫ መሰረት እየተገነባ ያለ የአሶሳ የቤኒሻንጉል ጉሙዝ ክልል የሙዚየም ግንባታ ነው፣ ከጀርባችን የሚታየው። እንግዲህ ባለፉት ሰባት ዓመታት የነበረው የሀገራችን አጠቃላይ የፖለቲካል ኢኮኖሚ ጉዞ የመደመር ጉዞ ነው። የመደመር ጉዞ የአንድነት፣ የህብረት፣ የመተባበርና በአንድነት ስሜት ህብረ ብሔራዊ ወንድማማችነትና ትማማችነትን አጠናክረን የኢትዮጵያን ትንሣኤ እውን የማድረግ ጉዞ እንደመሆኑ መጠን የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ ከመደመር መጽሐፍ የሚገኘውን ገቢ በየክልሎቹ ለመደመር ትውልድ ቅርስ የሚሆን ፕሮጀክት እንዲገነባበት ባበረከቱት መሰረት በቤኒሻንጉል ጉሙዝ ክልል በአሶሳ ከተማ ከጀርባ የምታዩት የአሶሳ ሙዚየም እየተገነባ ይገኛል። በጽንሰ ሀሳቡም የመደመር ጽንሰ ሀሳብን የሚያንጸባርቅ ሙዚየም ሆኖ እየተገነባ ይገኛል። የመደመር ትውልድ፣ የወንድማማችነት ትውልድ፣ የአንድነት ትውልድ፣ የተስፋ ትውልድ፣ የጥንካሬና የህብረ ብሔራዊ አንድነት ትውልድ መሆኑን በሚያበስርና ያን በሚያንጸባርቅ ሁኔታ ይህ ሙዚየም በመገንባት ላይ ይገኛል። ከጀርባ እየተገነባ ያለው ፕሮጀክት በሁለመናው የመደመርን ትውልድ የሚያንጸባርቅ ነው። ከጀርባ የኢትዮጵያውያን የህብረ ብሔራዊ አንድነትና የመደመር ተምሳሌት የሆነው የህዳሴ ግድብ አምሳያ ይታያል። ይህ አምሳያ በራሱ ግድቡም የኢትዮጵያውያን የመደመር እሳቤ ነው። ከግድቡ ጋር የምታያቸው ተርባይኖችም እና የኃይል ማመንጫ ስብጥርም የመደመር ትውልድን እሳቤ የሚያሳይ ነው። ኢትዮጵያ የመደመር ውጤት ናት፣ የአንድነት ውጤት ናት፣ የወንድማማችነት የትማማችነት ውጤት ናት የሚለውን እሳቤ በዚህ ፕሮጀክት ውስጥ ሁለመናውን ማየት የሚቻል መሆኑን በቤኒሻንጉል ጉሙዝ ክልል ውስጥ የሚገኙ ህዝቦች በሙሉ በመደመር እሳቤና በአንድነት በህብረ ብሔራዊነት በጋራ መኖራቸውን የሚያሳዩ ተግባራዊ ግንባታዎች የሚከናወኑበት ጥናትና ምርምሮች የሚከናወኑበት የኢትዮጵያን ታሪክ የህዝቡን የክልሉን ህዝብ ታሪክ ቅርስ፣ ማንነት የሚያንጸባርቁ እውነታዎች የሚታዩበት ለኢትዮጵያ ሀገረ መንግስት ግንባታ የክልሉ ህዝብ እያደረገ ያለውን አስተዋጽኦ በጉልህ የምናይበት የኢትዮጵያ ደምና አጥንት ሆኖ ኢትዮጵያን እየገነባ ያለ ህዝብ መሆኑን የምናይበት በጥናትና ምርምር ያን የምናሳይበት ቅርሶቹን፣ ማንነቶቹን፣ እሴቶቹን በዚህ ሙዚየም ውስጥ የምናይበትና የምናሳይበት የኢትዮጵያ አንድ ምሰሶ ህዝብ መሆኑን በተግባር የምናንጸባርቅበት ሙዚየም ሆኖ የሚያገለግል ቦታ ነው። በዚያ መንገድ ነው ዲዛይኑም የተሰራው። የምታዩቸው ከጅምሩ የምታዩቸው አብዛኞቹ የፕሮጀክቱ አካላትም የመደመር ትውልድ የኢትዮጵያ ትንሳኤ ትውልድ መሆኑን በሚያሳይ መንገድ ሁለመናዊ እየተገነባ እዚህ ደረጃ ደርሷል። በጣም ደስ ብሎናል ብዬ አስባለሁ እና የመደመር ትውልድ የኢትዮጵያውያን የብሔረብሔራዊነትና የአንድነት ትውልድ መሆኑን በዚህ ፕሮጀክት ውስጥ ማየት ይቻላል የሚለው ነው ለመገንዘብ የቻልኩት።